ሰላም መልካም የቻናላችን ቤተሰቦች ሰሞኑን በቪዲዮ በመሳራላችሁ ጊዜ ሀሳብ የሆነባችሁ ብዙ ጥያቄ የሆነባችሁ ነገር አለ ነበር እሱም የዩኒቨርሲቲ መቀየር ይቻላል ወይስ አይቻልም በሚለው ብዙ ኮሜንት ላይም እስካሁን ሪፕላይ እያረኩ አይደለም ቢኮዝ ብዙ ሰው እየጠየቀ ነው በአሁን ጊዜ። ምላሹን ደግሞ በዚህ ቪዲዮ መሰጣችሁ ይሆናል። ግን ከዛ በፊት ብዙዎቻችሁ ለዚህ ቻናል አዲስ ከሆናችሁ ኢቨን ሰብስክራይብ እያደረጋችሁ አይደለም። ቢኮዝ ከዚህ በኋላ የሚጠቅማችሁ ብዙ ብዙ ነገር ለሪሚዲያል ሆነ ለፍሬሽማንም ሆነ ኢቨን ሹር ሆነ በብዙ ነገር ይጠቅማችኋል ይሄ ቻናል ስለዚህ ሰብስክራይብ ማድረግ እንዳረሱ ማለት ነው። እንደዚሁም ለብዙ ሰው እንዲደርስ ፕሊስ ላይክ ማድረጋችሁ እንዳረሱ። ቢኮዝ ብዙ ሰው በዚህ ጥያቄ ኮንፊውዝ ስለሆነ ማለት ነው። ብዙም ሳንቆይ ወደ ቪዲዮ ብዙዎቻችን ይህ ጥያቄ ችግር እንደሆነ ብናውቃለን። ስለዚህ በዚህ ቪዲዮ ምላሽ ምንድን ነው? ሪሚ ወይም ዩኒቨርሲቲ መቀየር ይቻላል ወይስ አይቻልም? በሚለው ብዙ ጊዜ ጥያቄ የሆነባቸው ነገር ነው። ግን ከትምህርት ሚኒስቴር ከዚህ በፊት የፍሬሽማን ተማሪዎች ወይም ከሀምሳ ፐርሰንት በላይ ያመጡ ጊዜ ማለት ነው። ኦፊሻሊ ብዙ ሰው ያኔ ጠይቆ ነበር። ዩኒቨርሲቲ መቀየር ይቻላል ይ ዩኒቨርሲቲ ያልተመቸች ዩኒቨርሲቲ ኔ የምፈልግበት መቀየር ይቻላል ብሎ ያኔ ብዙ ጥያቄ ተጠይቆ ነበር ማለት ነው። ግን ኦፊሻሊ ትምህርት ሚኒስቴር መቀየር አይቻልም ብሎ ኦፊሻሊ ቀጥታ ተናግሯል ማለት ነው። ይቻላል ወይስ አይቻልም በሚለው ቀጥታ አይቻልም ብሎ ግን አዎንታዊ ድጋፍ የሚያስፈልጋችሁ ማለት ነው። እነዚህ ድጋፍ ድጋፍ የሚያስፈልጋችሁ አካላዊ ጉዳት ያለባቸው እነዚህ ችግር ያለባቸው ማለት ነው። በአካላቸው ላይ ያኔ እነሱ ማስተካከል እንደሚችሉ ማለት ነው። እንትን ጊዜያቸውን ጠብቆ ማለት ነው ማስተካከል እንደሚችሉ ትምህርት ሚኒስቴር ኦፊሻሊ ተናግሮ ነበር ማለት ነው። ያኔ ብዙዎቹ አልተረዱም ማለት ነው። የሚለይ ይመስላቸው ነበር እስካሁን ትምህርት ሚኒስቴር በአሁን በዚህ ሪከርድ እስከማድረግበት ጊዜ ምንም ሀሳቡን የቀየር ነገር የለም ማለት ነው። አዲስ ነገር መቀየር ትችላላችሁ ወይም መፍትሄ ካለ ትምህርት ሚኒስቴር ኦፊሻሊ ካወጣ ማድረሳችሁ ይሆናል ማለት ነው። ግን በአጠቃላይ ስናደርገው እናንተ ብዙ ሰዓታችሁን ወይ ይቻላል አይቻልም፣ ዩኒቨርሲቲ መቀየር ይቻላል ወይ አይቻልም ብላችሁ ሰዓታችሁን ከበትፈጁ አይቻልም። በአሁን እስከአሁን ጊዜ ማለት ነው እንደነገርኳቸው አካላዊ ጉዳት ካለባቸው እንጂ ማለት ነው ያለባቸው ሰዎች እንጂ። ስለዚህ ዝግጅታችሁን አሁን ብጀምሩ በጣም ሰጀስ ታደረጋችኋለሁ ማለት ነው። እኔ ምሰጣችሁ ምክር ይሄ ነው ማለት ነው። እንደዚህ አይነት አዳዲስ ቪዲዮዎች እንደደረሳችሁ ከፈለጋችሁ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስክንገና ድረስ መልካም ቀን